የሳዑዲ ዓረቢያ መንግስት ህገወጥ ላላቸው የውጭ ሀገር ዜጎች የሰጠው የዘጠና ቀን የበሰላም ውጡልኝ ገደብ በተጠናቀቀ በአምስተኛው ቀን ምሽት የኢትዮጵያ ዓለም አቀፍ ትምህርት ቤት የ12ተኛ ክፍል ተማሪዎች የምርቃት መርሃ ግብር በሪያድ የኢትዮጵያ ኤምባሲ ጽህፈት ቤትና የአምባሳደሩ መኖሪያ ቅጽር እየተከናወነ ነበር። የእለቱ የክብር እንግዳ አምባሳደር አሚን አብዱልቃድር በንግግራቸው መሀል ከሳውዲ የውጭ ጉዳይ ሚኒስቴር መስሪያ ቤት የምህረት አዋጁን መራዘም የተመለከተ መልእክት እንደደረሰ ቸው አበሰሩ። እንኳን ደስ አላችሁ ለማለት እፈልጋለሁ። እዚህ ላይ ያደራመላችሁ ባካችሁ፣ እነዚህ ሰዎች ከዚህ በኋላ አያራዝሙም። አንድ ወር የመጨረሻ ነው፣ ንጉስ የፈቀደው በዚህ ድል ሁላችንም እንድንጠቀም አደራ እላለሁ። ዜናው መሄድ ፈልገው ቀን ላጠራቸው የተወሰኑ ኢትዮጵያውያን ፋታ የሰጠ ቢመስልም በሳዑዲ የመጣውን ለመቀበል ለቆረጡት ግን ብዙም ለውጥ አያመጣም። መራዘሙ ሰምቻለሁ። አዎ፣ ለእኔ ምንም መፍትሄ የለውም። እኔ ቢራዘም ባይራዘም ስለማልገባ ምንም ጠቀሜታ ያለው ይሁንና፣ እዚያው ከጽህፈት ቤቱ ጀርባ በሚገኙ አዳራሽ በርካታ ህጻናትና እናቶች በተጨናነቀ መልኩ ይገኛሉ። አብዛኞቹም የኢትዮጵያ አየር መንገድ የበረራ ትኬት የያዙ ናቸው። አየር መንገዱ በውሉ መሰረት የገባውን ግዳጅ ባለማሟላቱ ሳቢያ ላለፉት አስር ቀናት ከሳውዲ አየር መንገድ ተርሚናል ጀምሮ በሆቴሎች በኮሚኒቲ ማህበርና በኢትዮጵያ ዓለም አቀፍ ትምህርት ቤት ቅጽር እነሱም ሆኑ ሻንጣዎቻቸው የተጠለሉ እንዲሁም በየሰው ቤት ጥገኝነት የጠየቁ ከ2500 በላይ ዜጎች አሁንም ቁም ስቅላቸውን እያዩ ነው። ስሜን አትጥቀስ ያለች አንዲት እናት ከነ ባሏና ከነ ህፃን ልጇ ማደሪያዋን የአዳራሹን መድረክ ካደረገች አስር ቀን ሞልተዋታል። ለምንድን እንደዚህ የሚሆነው? እንደኛ እኮ በነጻ አይደለም እንዲያስገቡ ነው የጠየቅናቸው፣ ያሉትን ብር ከፍለናቸው ነው። ከነ ባለቤቴ ከነ ልጄ ስንት ጊዜ ነው እዚህ እየተጓለ ያለሁት? ከአንድ ሳምንት በላይ በሁለት ቀን አንዴ፣ ወይ ደግሞ በሶስት ቀን አንዴ የሆነ ሰው ማይበላውን ደረቅ ነጭ ሩዝ እያመጡ እዚህ የሆነ ንፍሮ ንፍሮ የሚል እዚህ እየጣሉ ይሄዳሉ። ህፃን ልጅ ያንን ይበላል አይበላም? እኛ ራሱ ጠዋት ሳንበላ ምሳ ሳንበላ ምን ኬን ራት ሰዓት ላይ ነው ያንን ራሱ የሚያመጡት ማለት ነው። እሱንም በእነሱ ባጀት አይደለም የሚገዙት አረብ ሰደቃ ሲሰጣቸው ነው እያመጡ እሱንም የሚያከፋፍሉን ምን ማለት ነው? ይሄ እስር ቤት ያለ ሳውዲ እስር ቤት ምን ሆን ማለት ነው? እንደዚህ አይነት ችግር ላይ አይደርስብን። በስነ ስርዓት ቁርስ በልተን ምሳ በልተን ምንከን ይሄን ያህል ሳንጉላላ ልንሸኝ እንችላለን ማለት ነው እኛ እዚህ ግን ማለት በገንዘባችን ይሄን ያህል ያጉላሉን። እንዴ ነው መጨረሻችን ምንድነው? እኛ መጨረሻችንን ነው ማወቅ የፈለግ ነው። ሌላ ነገር አይደለም። ልጃችን እዚህ አንድ ነገር ቢሆንብን ማን ነው መስኡል የሚሆነው? ሕፃን ልጅ አሁን ይሄን ልጅ አይተዋል። የአመት ከስምንት ወር ልጅ ነው ምግብ አይበላም። በእውነት እዚህ ያለውን ህዝብ ጠይቅ። ወተት አይጠጣም፣ ልጅ ምግብ አይበላልኝም። አሲር ብቻ እየጠጣ ጁስ ብቻ እየጠጣ ነው ያለው ይሄ ልጅ ይታመም አንድ ነገር ቢሆን ማነው ነው ለኔ አላፍትነቱን የሚወስደው? አይዞሽ በቃ አይደለም፣ የእውነት ምንድነው እሱ እንደዚህ አይነት አሰራር። የባለ ኮከቦቹ አየር መንገዶች አባል የሆነው የኢትዮጵያ አየር መንገድ ኢትዮጵያውያን ደንበኞቹን የሚያስተናግድበት አግባብ የተለየበት ምክንያት ለሰሚውም ግራ ነው። ስንት ቀን ሆነሽ እዚህ አዳራሽ እዚህ የኢትዮጵያ አየር መንገድ ግን ለዜጋ ደንበኞቹ ምሬትና እንግልት ለጊዜው ጆሮ ያለው አይመስልም። ለጤናም ሆነ ለአደጋ መጋለጥ ዋስትና በሌለው ሁኔታ ደንበኞችን ማስቀመጥ በየትኛው የአየር መንገድ ሕግ ተቀባይነት እንደሚኖረው አይታወቅም። አቤት የሚሉበት ያጡ ዜጎች አሁንም የሰሚ ያለህ ይላሉ። ተጎተናል፣ ተጎተናል። እኛ መንግስት የሌለን ህዝቦች ትናል። የበላውና ካላምጡልን እና ናግሮ ሲባል የሚመጣው ሁላ እያፌዘብን ነው እንጂ ምንም መፍትሄ እያደረገልን አይደለም። ፈተናው የኢትዮጵያ አየር መንገድን ስም መጠበቅ ይሻላል ወይንስ የሀገርና የዜጎችን ሰብአዊ ክብር መጠበቅ ከሚሉት ላይ የሚወድቅ ነው። ስለሺ ሽብሩ ለዶቸበለ ሪያድ